ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጤናማ ያልሆነ ጨጓራ የሚያሳየውን አስር ቀደምት የማስጠንቀቂያ ምልክቶችን በዚህ ቪዲዮ ላይ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 መነፋት በተቀላጠፈ ሁኔታ መፍጨት ይኖርበታል። ችግር ካለ ሰውነታችን ቀደምት የማስጠንቀቂያ ምልክቶችን ይሰጣል። እነዚህም ወደ ጋስትራይተስ ወይም ደግሞ የጨጓራ ብግነት፣ ወደ የጨጓራ ቁስለት፣ ወደ አሲድ ሪፍሌክስ የጨጓራ አሲድ ወደ ጉሮሮ መመለስ ወይም ስር የሰደዱ የአንጀት ችግሮች ከመሆናቸው በፊት ችግሮችን ቀድመው ለማወቅ ይረዱናል ማለት ነው። አሁን የምነግራችሁ ጤናማ ያልሆነ ጨጓራ የሚያሳየው ምልክቶች እነዚህም እንግዲህ የምልክቶች አንደኛ፣ ከበላችሁ በኋላ በተደጋጋሚ የሆድ መነፋት የሚገጥም ከሆነ ነው። መነፋት ጨጓራ ምግብን በትክክል ለመሰባበር እየታገለ መሆኑን የሚያሳይ ምልክት ነው። የሚከሰትበት ምክንያቶችም ደካማ የጨጓራ አሲድ ሲኖር ዘገምተኛ የምግብ መፈጨት ካለ፣ ለተወሰኑ ምግቦች አለመቻቻል ወይም ደግሞ ኢንቶለራንስ ሲከሰት፣ የባክቴሪያ አለመመጣጠን እናም ጋዝ የሚያመነጩ ምግቦች በጨጓራ ውስጥ ለረጅም ጊዜ በሚቆዩበት አማካኝነት ይከሰታል። ከትንሽ ምግብ በኋላም እንኳን የከበደ የመጥበብ ወይም ደግሞ የመጨነቅ ወይም ሆዳችሁ የተነፋ የሚመስል ከሆነ ይህ የማስጠንቀቂያ ምልክት ነው። ሁለተኛ የማያቋርጥ በተደጋጋሚ ማክሳት ነው። ከመጠን በላይ ጋዝ ሲኖር ማለት ነው። ከወትሮ በላይ ማክሳት የጨጓራ አሲድ አለመመጣጠን፣ የጋዝ ክምችት ወይም ደግሞ በጨጓራ ውስጥ መፍላት ወይም ደግሞ ፈርመንቴሽን መኖሩን ይጠቁማል። የዚህ የተለመዱ ምክንያቶችም ሄሊኮባክተር ፓይሎሪ ወይም ደግሞ ኤች ፓይሎሪ በምንለው ኢንፌክሽን አማካኝነት በጣም በፍጥነት የምንመገብ ከሆነ ካርቦናዊ መጠጦችን የምንጠጣ ከሆነ እናም ደካማ የምግብ መፈጨት ሲኖረን ነው። በየቀኑ የሚመለስ ጋዝ ጨጓራችን ምግብን በብቃት እየሰባበረ አለመሆኑን ያሳያል። ሶስተኛ በደረት ወይም ደግሞ በሆድ ወይም በጨጓራ የላይኛው ክፍል ላይ የማቃጠል ስሜት ወይም ደግሞ የአሲድነት ስሜት መከሰት ነው። የማቃጠል ስሜት የልብ ማቃጠል ወይም ደግሞ አሲድነት የአሲድ ሪፍለክስን የጨጓራ አሲድ ወደ አፍ መመለስ ወይም የጨጓራ መበሳጨትን ያመለክታል። ጨጓራችን ከመጠን በላይ አሲድ ማምረቱን ይጠቁማል። በቅመም ወይም ደግሞ በቅባት የበዛባቸው ምግቦች መበሳጨቱን ወይም ደግሞ መቆጣቱን ኢንፍሌምድ መሆኑን የሚያሳይ ነው። አሲድ ወደ ላይ እንዳይወጣ የሚከላከል የቫልፍ መዳከምንም ይጠቁማል። ይህ ከጨጓራ መጎዳት ቀደምት ምልክቶች ውስጥ አንዱ ነው። አራተኛ ተደጋጋሚ ማቅለሽለሽ ነው። በተለይም በማለዳ ወይም ደግሞ ከምግብ በኋላ ማቅለሽለሽ የብግነት ወይም ደግሞ የኢንፍሌምድ ከዘገምተኛ የምግብ መፈጨት ወይም ደግሞ የጨጓራው ውስጠኛ ግድግዳ የመበሳጨቱ ምልክት ነው። ኤች ፓይሎሪ ኢንፌክሽን ወይም ደግሞ ጋስትራይተስ ብዙውን ጊዜ የማለዳ ማቅለሽለሽን ያስከትላሉ። ማቅለሽለሽ ማስታወክ ሳይኖር በተደጋጋሚ የሚከሰት ከሆነ ጨጓራችሁ ትኩረት ያስፈልገዋል። አምስተኛ የሆድ ህመም ወይም ደግሞ ቁርጠት ነው። የማያቋርጥ ህመም፣ የሚያቃጥል ወይም ደግሞ የሚወጋ ህመም ይሰማቸዋል። ይህ ጋስትራይተስ ወይም ደግሞ የጨጓራ ብግነት፣ የጨጓራ ቁስለትን፣ በአሲድ ምክንያት የሚመጣ ብስጭትን፣ ለተወሰኑ ምግቦች አለመቻቻልና የጨጓራ ባዶ መሆን መዘግየት ወይም ደግሞ ምግብ ቶሎ አለመፈጨትን የሚያስከትል ነው። ከበላችሁ በኋላ የሚመጣ እናም የሚሄድ ህመም ዋና የማስጠንቀቂያ ምልክት ነው። ስድስተኛ በጣም በፍጥነት የመጥገብ ስሜት ነው። ከሶስት እስከ አራት ጉርሻ በኋላ ከጠገባችሁ ጨጓራችሁ አብጦ ወይም ደግሞ ተቆጥቶ ወይም በትክክል ባዶ እየሆነ ላይሆን ይችላል። ይህ የሚከሰተው በጋስትራይተስ በጨጓራ ቁስለት፣ በጨጓራ እንቅስቃሴ መቀዝቀዝና በመነፋት ስሜት በጨጓራ ላይ ግፊት በሚፈጥርበት ጊዜ ነው። ይህ ከጨጓራ ችግሮች ቀደምት ምልክቶች መካከል ብዙ ጊዜ ችላ ከሚባሉት ውስጥ አንዱ ነው። ሰባተኛ የማያቋርጥ መጥፎ የአፍ ጠረን ነው። ከመቦረሽ በኋላም የሚከሰት ማለት ነው። የማይጠፋ መጥፎ የአፍጠረን ብዙውን ጊዜ ከአፍ ሳይሆን ከሆድ የሚመጣ ነው፣ ወይም ደግሞ ከጨጓራ አካባቢ የሚመጣ ነው። ምክንያቶቹም ኤች ፓይሎሪ ኢንፌክሽን፣ ደካማ የሆነ የምግብ መፈጨት፣ አሲድ ሪፍሌክስ ሽታዎችን ወደ ላይ ማምጣትና ያልተፈጨ የምግብ መፍላት ውጤት ነው። ከጨጓራ የሚመነጭ መጥፎ የአፍጠረን አሲዳማ ወይም ደግሞ መራራነት ይሸጣል። ስምንተኛ ደግሞ መደበኛ ያልሆነ የአንጀት እንቅስቃሴ ነው። የሆድ ድርቀት ወይም ደግሞ ተቅማጥ ይከሰታል። ጨጓራ የምግብ መፈጨት መጀመሪያው ወይም ደግሞ ዋና የሆነ ቦታ ነው። የምግብ መፈጨት ያው የሚጀምረው በአፍ ነው፣ ግን ዋናው የምግብ መፈጨት በጨጓራችን ውስጥ የሚከናወን ነው። በትክክል የማይፈጭ ከሆነ ቀሪው አንጀታችንን ይጎዳል። የሆድ ድርቀት፣ ዘገምተኛ የሆነ የምግብ መፈጨትና ዝቅተኛ የሆነ የጨጓራ አሲድ ይከሰታል። ተቅማጥ ደካማ የምግብ መሰባበርና መበሳጨትን ይከሰታል፣ የጨጓራ ማለት ነው። ስር የሰደደ መደበኛ ያልሆነ የአንጀት እንቅስቃሴ የጨጓራ ብልሽትን ወይም ደግሞ መጎዳትን ያመለክታል። ዘጠነኛ የምግብ ፍላጎት መቀነስ ወይም ደግሞ ያልተለመደ የረሃብ ስሜት ነው። ጨጓራ የረሃብ ሆርሞኖችን ይቆጣጠራል። ሲያብጥ ወይም ደግሞ ሲደክም የምግብ ፍላጎታችን ሙሉ በሙሉ ማጣት የረሃብ ስሜት መኖር ግን በፍጥነት መመገብ፣ ለጎጅ ምግቦች መጓጓት ነገር ግን ትክክለኛ ምግቦችን አለመቀበል ይከሰታል። ለረጅም ጊዜ የሚቆይ የምግብ ፍላጎት ለውጦች የጨጓራ አለመመጣጠንን ያመለክታሉ። አስረኛ ከምግብ በኋላ ከመጠን በላይ የድካም ስሜት መሰማት ነው። ከበላችሁ በኋላ የድካም ስሜት ከተሰማችሁ ጨጓራችሁ ምግብን ለመፍጨት ከመጠን በላይ ኃይልን እየተጠቀመ መሆኑን የሚያሳይ ነው። ይህ ደግሞ የሚያመለክተው ብግነት መኖሩን ጨጓራችን ኢንፍሌምድ መሆኑን ያመለክታል። ደካማ የሆነ የጨጓራ አሲድ መኖሩን፣ ደካማ የንጥረ ነገር መመጠጥን፣ ዘገምተኛ የሆነ የምግብ መፈጨትንናም ከባድ የባክቴሪያ መፍላትን ያመለክታል። ጤናማ ጨጓራ የድካም ስሜት ሳይሆን የኃይል ስሜት ሊሰጣችሁ ይገባል ማለት ነው። ታዲያ መቼ ነው መጨነቅ ያለባችሁ መሰላችሁ? ከነዚህ ሁለት ወይም ደግሞ ከዚያ በላይ የሆኑ ምልክቶችን በተደጋጋሚ የምታየው ወይም ደግሞ የሚከሰቱ ከሆነ ምንም እንኳን መለስተኛ ቢሆኑም ጨጓራችሁ የማስጠንቀቂያ መልእክትን እየላከ መሆኑን አመላካች ነው። ታዲያ እነዚህን ችግሮች በጣም ችላ የምትሉ ከሆነ ጋስትራይተስ ይከሰታል። የጨጓራ አደገኛ የሆነ ቁስለት ይከሰታል። ገርድ የምንለው ወይም ደግሞ አሲድ ሪፍለክስ የጨጓራ አሲድ ወደ አፍ መመለስ፣ ኤች ፓይሎሪ ኢንፌክሽን እና ስር የሰደደ የምግብ አለመፈጨት የአሲድ ሪፍለክስ ውስብስብ ችግሮችም ሊከሰቱ ይችላሉ ማለት ነው። ስለዚህ እነዚህን ምልክቶች በፍጹም ችላ ማለት የለባችሁም ማለት ነው። በነዚህ ምልክቶች ተደጋጋሚ የሚከሰቱ ከሆነ ህክምና ማድረግ ብላችሁም ተርፋችሁም ደግሞ አመጋገባችሁን ማስተካከል ያስፈልጋል። ምን አይነት ምግብን በምን አይነት ሰዓት መመገብ አለብኝ? ምን አይነት ምግቦችን ደግሞ ብመገብ ጤናማ ነው? ጨጓራዬን ኢንፍሌም እንደሚያደርጉ ወይም ደግሞ ብግነትን የሚያስከትሉ ቁስለትን የሚያባብሱ ምግቦችን እንዲሁም ደግሞ መጠጦችን ምን አይነት ምግቦች መመገብ አለብኝ? ምን አይነት መጠጦችንስ ማስወገድ አለብኝ? እንዴት አድርጌስ ራሴን መንከባከብ አለብኝ የሚለውን ነገር በደንብ ትኩረት ልትሰጡት ይገባል ማለት ነው።